ሞገስ ከዝና ሸሽቶ ያሉበትን አካባቢ ትቶ ሄዶ አልቀረም። እንደገና መጥቶ እንግዲህ ሉላንም ተሳክቶለት ከዛ ይዟት ወጥቷል። ዝና ከአባሮቹ ጋር ሞገስና ሉላ ያሉበትን አካባቢ እንደሚያገሳ አንበሳ ከበው ቢሰፍሩም እንግዲህ አልተሳካላቸውም። ሉላን ይዞ ሞገስ እንግዲህ አምልጧል፣ አስመልጧታል። ሰላም ጤና ይስጥልን። ውድና የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁልን? በዚህ ሰዓት፣ በዚህ ቪዲዮ የምሳሌ ድራማን ላጋራችሁ መጥቻለሁ። በመጀመሪያ ለድምፅ ጥራት ይቅርታ ጠይቃለሁ። በመቀጠልም ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ጋበዝኩ። እንግዲህ በዚህ ክፍል የተመለከት ነው በጣም ይለያል። በጣምም ደስ ይላል። እንግዲህ ሞገስ ያው ባለፈው ክፍል እንደተመለከት ነው ከዝና ሸሽቶ ሄዶ ነበር። ምክንያቱም እዛ ያሉበት አካባቢ ቢገባና ና ወይ ቢሰወር ዝና ደግሞ ያው እዛው ነው የሚኖረው ብሎ ጭራሽ ሁኑ ከዛ አካባቢም አይነቀልም እዛው እያንዣበበ ሌት ተቀን መጠበቁን ማስጠበቁን ስለማይተው ያው ሞገስ ያደረገው ጥረት እንግዲህ ያው ባይሳካለትም ማለትም ዝና ጠርጥሮ ከዛ አካባቢ ባይሄድም ጠባቂዎቹን ከእሱ ጋር የሚሰሩትንም ማህሌትንም ጭምር እንግዲህ ቢያስጠብቅም ለአፍታ እነሱ ዞር ሲሉ እንግዲህ ወደ ሌላ አካባቢ አለ በሚል ወደ ብሩክ ቤት ሄደዋል የሚል እንትን ሰምተው ወደዛ ሲሄዱ፣ እንግዲህ እዚህ ጋር ደግሞ ያስጠበቁት አብሯቸው የሚሰራ ሰው ነበር። እናም እሱንም ያው አለባበሷን ቀይራ ዳጣ ሸውዳው እና ምግብ ልጋብዝ በሚል ከዛ አካባቢ ዞር እንዲል አድርጋ ነበር። እናም የዛን አጋጣሚ እንግዲህ ሞገስ ሉላን ይዞ ከዛ አካባቢ ወጥቷል። ያም ሰው እንግዲህ ጠባቂው ቶሎ ቶሎ ተመግቦ ሲመጣ ያው እነሱም ሲወጡ ተመልክቷቸው ነበር። ሆኖም ያው ሞገስ ያው ከዝና ጋርም ተጋፍጧል፣ አይደለም ከዚህኛው ጋር። እና ከዚህም በፊት እንደተመለከት ነው በሌላኛው ክፍል ላይ ባለፈው ክፍል ማለት ነው። እንደዚሁ ዝናና ማህሌት ጠባቂ አኑረው እየተከታተለው ያለውን ሰው እንግዲህ ጥሎት የያዘውንም ስልክ ሁሉ ተቀብሎት ቀምጦት በባዶ እንደሸኘው የሚታወስ ነው እና አሁንም እንደዛው አድርጎ ያው ሉላን እንደሚያስመልጥ ሙሉ ግምታችን ነው። ምክንያቱም መልካም ሰው ይሳካለታል። የራሱ የሆነውን ነገር ነው ደግሞ ሞገስ የወሰደው። ሉላ ሲጀመርም የሱ ናት። አሁንም መጨረሻም የሱ ነው የምትሆነው ምክንያቱም ለሱ የተፈጠረች ናት። በቃ እሱ ለእሷ እሷ ለሱ ፍቅር አላቸው። ዝና ግን የሰው የሆነውን ነገር ቀምቶ እንግዲህ ሳትወደው በግድ እያኖረ ነው። እሷም ደግሞ አብራው የኖረችው ለምን ዓላማ እንደሆነ የምናውቀው ነው። በሌላ በኩል ቅድስት ተሳክቶላታል። ምኞቷ ሁሉ ሰምሮ እንግዲህ ብሩክ የሷ ሊሆን ኦልረዲ ከአንድ በቱ አውጥቶ እንግዲህ ሚስቴ ልትሆኝ ትፈልግ ያለሽ ወይ የልጅ እናት ልትሆኝ አጋሬ ውሃ አጣጪ ሚስቴ ልትሆኝ ትፈልግ ያለሽ ወይ የሚል ቃል ከአንድ በቱ እንግዲህ ሲፈራ ሲቸር አውጥቷል። ሲጀመርም ያው ይወዳታል ነገር ግን ያው ለእሷም ክብር ሲል ተጠንቅቆ ነው። እናም ሲቀጥል ደግሞ ያው ፍላጎቷንም በደንብ እስኪያረጋግጥም ነው። እናም ያን ካረጋገጠ በኋላ ያው ክፍሉ አስገብቷት አብሯት እንድትተኛ ከሱ ጋር እንድትተኛ ዛሬ እዚህ ተኝ ሲላትም ነበር። እሷ ግን ፈራው ስትል መብራቱን ላጥፋ ብሎም አጥፍቶ ነበር። ሆኖም ያው እሷ ለመጀመሪያ ጊዜ ስለሆነ ከወንድ ጋር በፊት ተኝታ ስለማታውቅ እንግዲህ ፍርሃት አጭሮባት እንግዲህ ትታው እንደወጣች ነው ከእሷ አንደበት የተረዳ ነው። በዛም የተነሳ ብሩክ እንግዲህ በቤት አልተገኘም፣ ቁርስም አልበላም፣ ማልዶ ከቤት እንደወጣ ነው። በዛም ቅድስት ተጨንቃለች፣ ምክንያቱም ምን አለ ብሰጠው፣ ምን አለ እና እኔ ፈርቼ ነው። ደግሞ ክብሬን እንደዚህ አሳልፌ መስጠት የለብኝም፣ እስከ ዛሬ የጠበኩትን በክብር ነው እንጂ ሽማግሌ ልኮ ቤተሰብ አውቆ እንደዛ እንደዚህ ነው እንጂ፣ እንደዚህማ አይሆንም። ሆኖም ግን ማልወደው መስሎት ብቻ ወደ ሌላ ሴት እንዳይሄድብኝ ስትልም ሰግታለች። ሲቀጥል ደግሞ ከመጣና ዛሬ ማታም ከጠየቀኝ ሰጠዋለው ስትልም ነበር። እንግዲህ ያን ያህል ለሱ ያላትን ፍቅር ያመለክታል። እሱ የሌላ ሰው ቢሆን እንግዲህ በዚህ ምክንያት ልትቆጭ ነው፣ በጣም ነው የምትቆጨው። ምክንያቱም የዛን ጊዜ እንግዲህ አብሯት መተኛ ሲፈልግ በመከልከሏ፣ መከልከሏም ያው ክብሯን ነው። ልክ ደግ አደረገች። ዝም ብላ በአንድ ጊዜ መስጠት የለባት። የፈለገ ብትወደውም በክብር ነው መሆን ያለበት። እናም እንግዲህ ሞገስ ማን ነው? ብሩክ ማልዶ ከቤት ወጥቷል። ቅር ተሰኝቶም አይመስለኝም እንደኔ ግምት ያው ቅድስትን የራሱ ለማድረግ ሽማግሌ ምናምን አመቻችቶ ለመላክ ከዛ በኋላ ለቤተሰብ አሳውቆ በገአድ በእርግጠኝነት በቃ ሰው ሁሉ አውቆ እውቅና ያላት ሚስት እንድትሆን ነው የሚያደርገው። እና ለዛ አላማ ተፍተፍ ሊል ወጥቶ ነው። እናም ያው በቀጣይ ክፍል ሌላ የምስራች ነው የምንሰማው። አሁንም የምስራቹ ጀምሯል እንግዲህ ቅድስት ለምሳሌ እናት የበይኝ እያለቻት ነው። ከዚህ በፊትም ቃል ገብታላት ነበር፣ ታክማ ድና ስትመጣ፣ ብሩክ ደግሞ የእሷ ከሆነ በኋላ ይህንን እንደምትፈቅድላት አሁን ደግሞ ነግራት ነበር። ምሳሌም በጣም ደስ ብሏት እንግዲህ ከደስታ የተነሳም ስታነባም ነበር። ይህን ያህል እንግዲህ ቅድስትን ትወዳታለች፣ በጣም ትወዳታለች። ያ ማለት ቅድስት ንጹህ ሰው ናት፣ እንደ እናት የእናት ልብ ያላት ሰው ናት። ምንም ባትወልድም ግን ልቧ የእናት ነው። ብዙ ነገሮችን ብዙ ተግዳሮቶችን ከነ ብሩክ ጋር አሳልፋለች። ብዙ ነገር ለምሳሌና ለብሩክ ስትል ተጋፍጣለች። በጣም ክፉና ከባድ ከሆነችው ከማህሌት ጋር እንግዲህ ተጋፍጣ ተናንቃ ሁሉ ብዙ ከባድ ቻሌንጆችን አሳልፋለች። ያ ሁሉ አልፎ እንግዲህ ነገሮች ሁሉ መልካም ሆነው ምሳሌ አሁን ሁሉ ነገር ጥሩ ደረጃ ደርሷል። በጣም ደስ ይላል። ይህ ነው መሆን ያለበት። ያው መልካም ሰው ጥሩ የሆነ ሰው ብዙ ነገሮችንም ቢያሳልፍ መጨረሻው ያማረ እንደሚሆን ያረጋገጥንበት ነው። እናም በጣም ደስ ይላል። ከዚህም በኋላ ያው ቅድስት የሰማንያ የብሩክ ሚስቱ ሆና፣ ማህሌት ደግሞ እርር ድብን ስትል እንግዲህ እንመለከታለን። እናም ዝናም ደግሞ እንደማይሳካለት እንግዲህ የታወቀ ነው። ምክንያቱም ብዙ ጥሯል ግሯል። ሞገስም እንግዲህ የማይቻል ሆኗል። እስከ ዛሬ ተቀምቶ ከኖረበት ጊዜ ሁሉ ተቆጭቶ እንግዲህ አሳልፌ አልሰጥም ህይወቴ ያልፋል እንጂ እያለ ነው። ያው በዝና ላይ እና በዝና አጋዦች ላይ አደጋ ቢያደርስ በእሱ ላይ ተመልሶ ያው ክስ እንደሚመሰረት ከዛ ወደ ፍርድ ቤት እንዲህ እንዲያ የተባለ እየተጉላላ ከሉላ ጋር ስለሚለይ ነው እንጂ በያዘው ነገር ብሎ እነሱን መግዷት አያቅተውም። ነገር ግን አርቆ በማስተዋሉ ነው፣ ለሉላ በማሰቡ ነው። እሱም በማጣት በብዙ ጊዜ የተቸገረችበትን ጊዜ አሁን የሚክስበት ጊዜ ሆኗል። እንግዲህ ዝናም ደግሞ ብቸኝነቱም ታቅፎ እንግዲህ የሉላን ናፍቆት ችሎ ባይችልም ግዴታው ነው እንግዲህ ያው መጨረሻ እንግዲህ እሱ ከማህሌት ጋር እንደሚሆን ነው። ማህሌት ሲጀመር ትወደዋለች ንብረት ስላለው ልክ እንደሷ ያለ ክፉ ልብ ያለው ሰውም ትወዳለች፣ እሷ ጨካኝ የሆነ ሰውም ትወዳለች። ምርጫ ነህ፣ ለዚህ ነው እኮ መወደህ ስትለውም ነበር በመሀል በነገሮች በንግግር መሀል። እና እሱ ደግሞ ይሄንን ወደሃለው እንደዚህ የምታማልለውን ነገር አይወደውም ጭራሹ ነው። ሆኖም ግን ሌላ አማራጭ ሲያጣ ያው እሷን አብሮ እንደሚኖር ነው የምንገምተው። አብሮ እየኖረ እንግዲህ እየተቀጣች ነው እንጂ የምትኖረው ተመችቷት ደልቷትም አትኖርም። ምክንያቱም የሰራችው ስራ ግፏ ቀላል የሚባል አይደለም። አሁንም ቢሆን ተጸጽታለች። ከብሩክ ጋር በመት ለየቷ ብሩክ እሷን በመተው በጣም ተጸጽታለች። ነገር ግን የማይመለስ ነገር ሆኖባት ነው። እህቷ ኤፍራታም እንግዲህ ነገሮችን ከእሷ ጋር መጋፈጥ አትፈልግም። እሷም እህቷ እራሱ እንድትጋፈጥ አትፈልግም። በቀላሉ የሚፈለገውን ነገር ገንዘብ እንድታመጣ ነው እንጂ መስዋዕት በመክፈል የሚገኘውን ነገር ኤፍራታም አትፈልግም፣ አትደግፍም፣ ራሷም አትጋፈጥም። እንግዲህ ራስሽ ተወጪ ብላ ትታት ስትሄድም ተመልክተን ነበር። ማህሌትም በጣም ተናዳ ነበር። ያው ጥቅም ጥቅሙ ላይ ትጋፈጫለሽ፣ እንደዚህ አይነት ነገር ላይ ግን አብረሽኛ አትገኝም እያለች ነው። እውነት ነው፣ ይሄንን ማንም አይፈልግም እያለች እንግዲህ ትታት ሄዳ ነበር። በዚህ ክፍል እንግዲህ የተመለከትነው ያው አለባበሳቸው ጠቆር ብሎ እራሳቸውን ለመሸፈን ያደረጉት ነገር ሌላ የሃይማኖት ክፍሎችን እንዳስቆጣ ነው ለዛም ደግሞ እነሱ አስበው ያደረጉት እንዳይደለ ይቅርታም ጠይቀዋል ይህ ተገቢ ነው እንግዲህ ያንን አስበውም አይደለም ሆኖም ግን ይቅርታም መጠየቅ ይህ ትልቅነት ነው እናም በጣም ደስ ከሚለው ዳጣ አሁን እንግዲህ ቤተሰቦችን አግኝቻለው ሰዎች አሉኝ መሞት አልፈልግም እንዲህ እንዲያብላ ብታቀራራም ሆኖም ግን ከነሱ ጋር ችግርን መጋፈጥ አሁንም አልተወችም አልተወችም አብራቸው ተጋፍጣለች አብራቸው እንግዲህ ከሞገስ ጋር የሚሆነውን ነገር ሁሉ አድርጋ እንግዲህ ሉላን እንዲያስመልጥ ትልቅ ድርሻ ነው እዛ ጋር የተወጣችው። ና ምግብ ልጋብዝ ወድቄ ስላነሳኝ ብላ ያደረገችው ነገር በጣም ተሳክቶላታል። በጣም ደስም የሚል ነው። እንግዲህ በዚህ ክፍል የቃኝ ነው ይህንን ይመስላል። ቀጣዩን ክፍል ደግሞ የምናጋራችሁ ይሆናል። ይም ቪዲዮ በማየት እስካሁን ቆይታ ስላደረጋችሁ ከልብ አመሰግናለሁ። ደህና ሆኑልን፣ ባይ ባይ